ከህጋዊ ባሏ ገንዘብ ተቀብላ ለውሽምዋ መኪና የገዛችዋ ሴት እዚህ ሚዲያ ላይ እጅግ መነጋገሪያ ሆናለች። ራሷን በአንድ በቷ ወጥታ ያደረገችውንም ተናግራለች። እሱን የማሰማችው ይሆናል። በኢትዮጵያ ዩኒቨርሲቲዎች ላይ ከባድ የሆነ የተቃውሞ ሰልፍ የተካሄደ ይገኛል። ለምን እነግራችኋለሁ። ሰራተኛ ስትቀጥሩ ስንቶቻችሁ ናችሁ የምታስመረምሩት? ኤች አይቪ ያለባትን ሰራተኛ የቀጠሩት ወላጆች እንግዲህ ልጃቸውን የኤች አይ ቪ ቫይረስ ተጠቂ አድርገዋታል። ይህንንም ዘርዘር ያለ መረጃ እነግራችኋለሁ የሚለው ኮንሰፕት ደግሞ ከአዶናይ አልፎ እንግዲህ የሃይማኖት መምህራን ሳይቀሩ አስተያየት እየሰጡበት ይገኛሉ። እሱንም የማሰማችሁ ይሆናል። እንዲሁም ደግሞ ሩታና ሄርሜላ በከባድ ሁኔታ ተፋጠዋል። እሱንም እነግራችኋለሁ። የጽጌና የዳኒም ጉዳይ ላይ አዲስ ነገር ይኖራል። እነዚህን እና ሌሎች መረጃዎችን ሰብስቤ ይዤላችሁ መጥቻለሁ። ሰላም ለእናንተ ሁ እንደምንቆያችሁ መለፈዳው ነኝ። አሁን በቀጥታ ወደ ቪዲዮ አልፋለሁ። እናንተ ግን የተለመደውን ሰብስክራይብ እና ላይክ

እኔ ደግሞ እንደዚህ አረቃቀ ያጎሳቆልኩ እንጂ ከዚህ ባ ከዚህ ባሰ ቆንጅዬ የነበረች አይገርም። ስላልቻልኩ አንድ ቀን ይቀይራል በማለት እስከዚያ ደግሞ እግዚአብሔር ያውቃል። ወድሻለሁ፣ ታውቂያለሽ። በረከቴ ነሽ ከማንም በላይ በምንም ማልቀይርሽ። በምንም በምን የልጅ እናት ምንድነው የምትሰራው እኔ አዳር የመኪና ጥበቃ አዳር ተቀጥሪ። ድህነት አይደለም ለእኔ ለእነሱ። ማወቅ ይቻላል፣ ምኑ ስንት እንደሚከፈለው ትንሽ ነው፣ ለምንም አይሆንም። በቃ ይሄን ፕሮግራም ኢቢኤስ ቲቪ ላይ ሮቤል የሚያቀርቡ ፕሮግራም ነው። ይህ ፕሮግራም እንግዲህ በጣም የብዙዎችን ልብ ሰቅዞ የሚይዝ ፕሮግራም ነው ምክንያቱም ድህነት ኢትዮጵያ ውስጥ ምን ያህል ምን ያህል ምን ያህል አስከፊው ጠላታችን እንደሆነ የሚያሳይ ነው። በጣም ደስ የሚል ፕሮግራም ነው። አብዛኞቻችን በድህነት ውስጥ ነው ያደግነው። አንቺ የምታውቂው ወጪ ምን አለብሽ እና አንዳንድ ቅባት ይገዛል የጸጉር ለአንቺ ነው ለጋሽ በላይ አንድ ላይ ነው የምንጠቀሙ ከነ ልጆቹ አንድ ቅባት እንደ ፋሚሊ ኮንዲሽነር ለብቻ፣ ሻምፖ ለብቻ፣ ከሳች ለብቻ ጭቃ ለብቻ ትሪትመንት ለብቻ ሄር ግሮዝ ለብቻ ካፕ ሎርስ ለብቻ አይባል የለም። አንድ ጭቃ ስሙ ማን ይባላል? አቮካዶ ይባላል። ሲወር ብሮ በናት አቮካዶ ማዘር፣ በዚች ነው ያሳደገችኝ። እኛ ቤት ነበረች አቮካዶ፣ ያው ብራንዱ ሌላ ቢሆንም። ስንት ብር ነች? መቶ ሀያ ብር። ለስንት ጊዜ ይጠቅማል? አንድ ወር ሙሉ እንጠቅማለን። አንድ ወር ግን ያልቃል። መቶ ሀያ ብር የምግብ ጨረሽ አዎ የምግብ ጨረሻለሁ እሺ መብራት ነው ያለው ከኪራይ ቤት ጋር ነው ከቤት ኪራይ ጋር አንድ ነው ተገላግልሽ ከሰልስ ትጠቀሚያለሽ ከሰል ማብራት ስጠፋ ነው ስለዚህ ትግዣለሽ በየወሩ ወይስ አንዴ ነው ውድ ስለሆነ መዳበሪያውን እወስዳለሁ ስንት ነው መዳበሪያውን ሁለት መቶ ሀያ ለአንድ ወር ይበቃል ሁለት ወር ይበቃል ማብራት ስጠፋ ብቻ ነው የምንጠቀሙ ስለዚህ ለሁለት ወር ሁለት መቶ ሀያ ከሆነ ለአንድ ወር መቶ አስር ብር ማለት ነው ሲደመር አንድ መቶ አስር ወገን እየደመርን ስም ምግብ ድንች እና ሽሮ ብቻ ነው? ነው ምስርስ? ምስርን ባልተናናቅም ምስር እግሩን። ስለዚህ ማሊያ የቀያየረች ትመጣለች። ከዚህ ውጪ ያለው አሁን ቲማቴም ብዙም ጊዜ ምን አልገዛ ካለኝ ነው የሚገዛ። ሲኖሪ ሲኖረኝ ስትይ፣ ከደሞዝሽ ውጪ ብር የምታገኝበት አጋጣሚ አለ ማለት? ተረራፊው ቢላይ ከቀራች ካለ ይገዛሉ። ግማሽም ብትት ቲማቴም መሰረታዊ አይደለም። አዎ። ቲማቲም ቅምጠት ነው ብራዘር። የቤት መሰረታዊ ሽሮና ድንች። አዎ ቲማቲም ነው ትልቅ ከተማ ስገባ አዲስ አበባ መጥቼ ነው። አረንጓዴ ጎመን አንዳንድ ሽሮ ጎን እናደርጋለን። በወር ውስጥ እንደው ቢያንስ አንዴ ይበላል። ወደ ሴቶ ወጪዎች ልምጣ። ሴቶ ሆነሽ ግድ የሚሉ ወጪዎች አሉ። የንጽህና መጠበቂያዎች ለምሳሌ ንጽህና መጠበቂያ በየወሩ ትገጃለሽ? አዎ። ስንት ብር ነው? ሰባ ብር። አሁን እሷ በሰለጠነ ዘመን ሳሙና፣ ዋና ፊት መታጠቢያ ሳሙና ከገበያ ነው የሚገዛ። እሺ። አንድ ላይ የታሸገቹ አምስት ፍሬ ነው የምትያዘው እሷ። ሃምሳ ሃምሳ ብር ናት እሷ። ነው ገዛለው። ለአንድ ወር ይበቃል። አንድ ተተርፋለች። አንድ ተተርፋለች። እ አንድ ወር ነው። ይሄ ግን የፊት ነው የገላ ነው ወይስ ልብስ ነው? አንድ ላይ ልብሱን። በሱ ለመቆጠብ ምን አይነት ዘዴ ነው የምትጠቀሚው? እንዳያልቅ ልብስ ልብ ውስጥ ሆነ ሳሙና በደንብ ሳ ማለት ነው። ከስር ከስር ደግሞ አንድ ሳሙና አወጣለሁ። ግድ ነው እናት። እኛ ባጃክስ ነበረ ፊታችንም እግራችንም የምንታጠበው ድሮ። ከዛ ሳሙና አራት አንቺ ኮ ስለተነ ዘመን መጥተኝ እናት። እኛ እስኪ አስተዳደጋችሁ ግን ኮመንት እያረጋችሁ ቤተሰብ። ሌላው ስለ ቡና እናውራ። ቡና ቤት ውስጥ ይፈላል። ካገኘነው ቡና አሁን ለምሳሌ ካለ ይፈላል፣ ማታ ከሌለ ደግሞ እናድራለን

እናንተ እንዴት እንዳደጋችሁ እስኪ ኮመንት አድርጎ፣ ይህን ቪዲዮ ሳያው ግን ልጅነቴን በተወሰነ ደረጃ አስታውሶኝ ነው። ሰሞኑን መነጋገሪያ ወደ ሆነ ጉዳይ ስናልፍ እንግዲህ ሰራተኛ ስትቀጥሩ ምን ያህል ወጫችሁ ታስመረምራላችሁ? ቤተሰቦች እስኪ ኮመንት አድርጉ። ሰራተኛ ሲቀጠር ምን ያህል አሁን ውጭ አገር ሰራተኛ ሲቀጥሩ ኤችአይቪ ይታያለ መጸነሳ አለመጸነሷ ይታያል። ሙሉ ነገር ተመርምራ ነው አይደል ወደ ውጭ የምትሄደው ወደ አረብ አገር ወደ ዱባይ፣ ምዩን ሳውዲ፣ የትም ስትሄድ እንግዲህ። ሰራተኛቸውን ሳያስመረምሩ የቀጠሩት ወላጆች የገጠማቸውን ነገር እስኪ እንስማው። ቤተሰቦች ሰራተኛ ስትቀጥሩ ኤችአይቪ እና ጉበት አስመርምሩ። የወንድማችን እንደተናገረ አንዲት ህጻን ልጅ በተደጋጋሚ ትታመማለች። ከዛ በኋላ ቤተሰብ ወደ አክም ቤት ወስዶ ሲያስመረምራት ኤች አይ ቪ ተገኝቶባታል። ነገር ግን የልጅቷ ቤተሰቦች ሲመረመሩ ኤች አይ ቪ የለባቸውም። ነገር ግን ሰራተኛቸው ስትመረመር ኤች አይ ቪ ተገኝቶባታል። መረጃ ሼር ኮፒ ሊንክ አድርጉት። መልካም ቀን። እንደሰማችሁት ነው ቤተሰብ እንግዲህ በጣም ያም ነገር ነው። አደላ እንግዲህ እናንተ ጤነኛ ሆናችሁ ልጃችሁ ኤች አይ ቪ ሲገኝባት በጣም በጣም ከባድ ዜና ነው ይሄ ለወላጅ። ከዚህ በኋላ ሰራተኛ ስትቀጥሩ እጅግ በጣም ከፍተኛ የሆነ ጥንቃቄ እንድታደረጉ በዚሁ ማሳሰብ ፈልጋለሁ። ለምን ካላችሁኝ ይኸው መዘዙ ይሄ ነው። እናንተ ጤነኛ ሆናችሁ ልጃችሁ በሽተኛ ትሆናለች ማለት ይሄ በጣም ለቤተሰብ በእውነት በጣም በጣም ከባድ የሆነ ዜና ነው። ወደ ሌላኛው መነጋገሪያ ወደሆነ ጉዳይ ስናልፍ እንግዲህ የኢትዮጵያ ዩኒቨርሲቲዎች ላይ ተቃውሞ እየተነሳ ይገኛል። ከባድ የሆነ ተቃውሞ፣ ምን የሚል እስኪ ሰምተ ነው እንመለስ። ዳውን ዳውን ብርሃኑ የሚሉት ድምጾች ከዚህም ከዚያም እየተሰሙ ይገኛሉ። ለምን ህግ ወጥቷል? ምንድነው ህጉም ህጉም አንድ ዓመት በግዴታ እዛው እንዲያስተምሩ ይመስለኛል እንደዚህ አይነት ህግ ያወጣል የትምህርት ሚኒስተር ማለት ነው። ፕሮፌሰር ብርሃኑን ነጋ ናቸው። እንግዲህ እሳቸውን በጣም በከፍተኛ ሁኔታ ተማሪው የተቃወሙ ነው። እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ ይመስለኛል በጣም የሚገርማችሁ ነገር ተቃውሞ እያሰሙ ባሉበት ወቅት ትምህርት ሚኒስተር ሌላ ህግ አውጥቷል። ምንድነው ህጉ? እስኪ ላንብብላችሁ። አዲስ የትምህርት ደንብ እስከ አ 150 ሺህ ብር የሚደርስ ቅጣት እና የባህል ጥበቃ ይላል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታወቀ። ይህ ደንብ የትምህርት ጥራትን ለማረጋገጥ እና ብቁ ዜጎችን ለመፍጠር ያለመ ነው። ዋና ዋና ነጥቦችና አላማዎች የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደርሱ የገንዘብ ቅጣት እንደሚጠብቃቸው ተመልክቷል። እየጨመሩ የመጡትን አዋኪ ጉዳዮችን ከመግታት ባሻገር ከኢትዮጵያ ወግና ልማድ ጋር ይቃረናል ተብለው የተለዩ የውጭ ባህላዊ ልማዶችን በትምህርት ተቋማት አካባቢ መፈጸም ሙሉ በሙሉ ይከለክላል። የሀገሪቱን ባህልና ወግ ይቃረናሉ ተብለው በግልጽ የዘረዘራቸውን አሉታዊ መጤ ድርጊቶችንና ክብረ በዓላትን ይከለክላል። ከነዚህ መካከል ክሬዚ ደይ፣ ጀንትል ደይ፣ ኦልድስ ደይ፣ ቫላንታይን ደይ፣ ከለር ደይ የሚሉት ይገኙበታል። እንደሰማችሁት ነው። እንደ ከለር ደይ፣ እንደ ክሬዚ ደይ፣ እንደ ቫላንታይንስ ደይ የኢትዮጵያ ዩኒቨርሲቲዎች ላይ በፍጹም ማክበር አይቻልም ማለት ነው። ከዚህ በኋላ መቶ 50 ብር ቅጣትም እንዳለው ያው ትምህርት ሚኒስቴር አረጋግጧል ማለት ነው። ይህ በጣም ደስ የሚል ነገር ነው። አንድ ዓመት የማስተማር ግዴታ የተባለውን ያው ተማሪዎች ራሳቸው እየተቃወሙት ይገኛሉ። እሱን ባለሙያዎች ውስጡበት። የውጭ ሀገር በዓላትን በኢትዮጵያ ዩኒቨርሲቲዎች ላይ እያስገቡ ለማክበር የሚጥሩ ሰዎችን ማስቆሙ ግን መንግስት በጣም ደስ የሚል መመሪያ ነው። ትምህርት ሚኒስቴር እናመሰግናለን። ጋሽ ብሬ ቴንኪዩ ብለናል የትምህርት ሚኒስቴር ላይ የተነሳው ተቃውሞ እንግዲህ መቼ ይቆማል የሚለው እንዴትስ ሊገታ ይችላል የሚለው አይታወቅም ያን መሰደጅ እንደዚህ ሰገጠ ምናምን ተብያል እና እንደ መሰገጥ ደስ የሚል ነገር የለም ብራዘር አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እንደሱ ሰገጤ መሆን ፈልግ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ፋራቀኝ ነገር በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳቆም ፋራ ሆንኩ። ፋራ መሆኑን ፈልገው ይባ ሰዎች እርድና የሚሉት ነገር ምንድን ነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው፣ እርድና ነው። እኔ አራዳ መጀመሪያ ዳር ዳር የሚሄድ ነው። ለእኔ አራዳ ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነጻ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው። ለኔ አራዳ እሱ ነው። ለኔ ስማርት ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው። ለኔ ተብዬ አውቃለሁ። ልልህ ነው ተሰብሰበው መክረውኛል። ነው ተሰብሰበው ወደ ነበር እንዳንተን የመሰለ ልጅ ተብዬ ተመክሬአለሁ። ቡዴት ነው መለሰው። በጣም ተበላሸኮ ተባልኩት። ሲጋራ ጫት ምናምን፣ ሌብነት አምሳቆም ተበላሸቻ ተብዬ ኮሚቴ ሆኖ ሊመክሩኝ ነው ተሰብስቦ። እና እኛ ሀገር እሱ ተገለበጠ ነገር አለ፣ ተገለብጦ የተገጠረ መግግር አለ አይደል? ሲጋራ ስታጨሳረኝ የእኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ያው ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ እና ምሽቱ ምሽት ላይ ምናምን ዘና ፈታ ማለት የእርድና ምልክት እሱ ነው ወርድና አይደል? ነው ወይ ነው እኛ እኮ በጣም አራዳንን ብለን ነው እኮ። ከሀገር ቤት የመጡ ልጆች እላያችን ላይ መኪና፣ ሚኒባስ ምናምን፣ ቤት ምናምን ሲገዙ እኛ ምንም የለም አሁንም ሄደን እናት አልጋ ላይ የተወለድክበት አልጋ ላይ ለምሳኛ ትሮጣል እና ማነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች እላያችን ላይ ሱቅ ገዙ፣ እላያችን ላይ ፎቅ ሰሩ እኛ አሁንም እዛው ነን። ስለዚህ ነው እንድና ያደል ነው ስግጠና ማለት ሰግጠ ህይወቱን መቀየር ሰግጠ ቤተሰብን መቀየር ሰግጠ የተሻለ ሰው መሆን ነው እንጂ ስግጥና መጥፎ ነገር አይደለም። በሚል ፓስተር ሸሬ በደንብ አብራርቶታል። እናንተም እንደተረዳችሁት በጣም እርግጠኛ ነኝ። የኔ ማኛ ላጠመቁ ሰዎች ስ ሼር አድርጉልኝ። አሁን ደግሞ የሆነ ነገር አትነፉበትም። የስምንት ወር ነገር ማገገሚያ አለም። የስምንት ወር ብትችሉ የስምንት አመት የሆነ ነገር ደግሞ ትስበሉበት፣ ንፉበት ተመልሱ ሲጣሉ መጥቷል። እንዴት ነው? ዘላቂ መፍትሄ ነው እንጂ ለሱ የሚያስፈልገው ዝም ብሎ ስድስት ወር ከዛም ያገረሽበት ብትቆ ለካ ይመጣል። ማ ፓስተር ማን ነው? አይመጣው ወንትቋን እዚህ፣ ዘላቂ መፍትሄ ጾም ጸሎት፣ ብዙ ነገር አለ። እንዴት ነው የስድስት ወር ጥምቀት ብቻ ነው? እንዴት ሰጠው ነው? ስድስቱ ነው ሰባት አላልቆየም እንደዛ ገና የተጠመቀው እንኳን አልደረቀም ከሰውነቱ ድጋሚ ሴጣኑ ተነሳ። ዋው ውሃው ሳይደርቅ አይ ልክ አይደለም። ድጋሚ የተጠመቀው ጸበሉ ሳይደርቅ ከሰውነቱ ጥርግርግ አድርጎ የተሳደበ ነው አሁን ያለው። ወደ ወንጌል እመለሳለሁ ግን ትንሽ ጊዜ ልሳደብ ብሎ እንግዲህ ሰግጦ የተሳደበ ነው ያለው ያው

እንዴት ብቻ ጥሩ አይደለም። ለሱ ንገሪው። እንዴ ምኑን ነው የምነግረው? ታዲያ እንዲፈራኝ ንገሪው። ተደብድቦ ሆስፒታል የገባ ሰው እንዲፈራኝ ፈራኝ፣ ንገሪው። ራሲ ዳታ አስፈራራው። አይቶም ኮስ እኔ እኮ እቺ እንትን የምታወልቃት መቼ ነው እንጂ። አንጸባራቂ ግን ሁሌ ይመቸ ሩታና ሄርሜላ እንግዲህ በዘፈን መሰዳደብ ጀምረዋል። እስኪ እንስማቸው። ከባድ ደርቢ መጥቶባታል። ይህንን ስትሰማ ሄርሜላ የመለሰችው ደግሞ ተመልከቱ። ይሁንልሽ ጤናው ደጅም ማስጠን ቤተሰብ እንግዲህ እንደምታዩት ነው፣ በጣም እየተጨፋጨፉ ነው ያሉት። እናንተስ እንዴት ነው ግን በእነሱ መሀል ያለው ነገር በጣም ከባድ ነው። ቪዲዮዎችም እንግዲህ እየወጡ እንደሚያሳዩ ተይልኝ፣ ለእኔ ልቀቂልኝ እና እስኪ እኔ እንክብካቤ እንዴት እንደሆነ ላሳይሽ እያለች ነው ሄርሜላ። ለማንኛውም እናንተ ሩታ ናት ትክክል ወይስ ሄርሜላ ናት ትክክል? እስኪ ሀሳብ ስጡበት። እኛ ግን ወደ ቀጣይ ቪዲዮችን እንለፍ። በትላንትናው ዕለት ኖቬምበር 19 የወንዶች ቀን ነው እንግዲህ፣ ለምትወዱት ለምታከብሩት ወንድ በሙሉ ይህንን ቪዲዮ ላኩለት። እስኪ ይህን ቪዲዮ ሰምተን እንመለስ። ወንድ መሆን ቀላል አይደለም፣ ብዙ ፈተና፣ ብዙ ድካም፣ ብዙ ኃላፊነት፣ ብዙ ጣውረድ፣ ብዙ ችግር። ኢቭኒፍ ብቸግራችሁ እንኳን የሚረዳችሁ ሰው የለም። ምንም ያህል ብታዝኑ ሰው ፊት ማልቀስም አትችሉም። ብቻ በአጠቃላይ ወንድ መሆን እጅግ በጣም ከባድ ነው። ዛሬ ኖቬምበር 19 በዓለም አቀፍ ደረጃ የወንዶች ቀን እየተከበረ ይገኛል። ለእናት አባቱ ለቤት ለሚስቱ ለልጁ ለእህት ወንድሞቹ ብዙ መስዋዕትነትን እየከፈላችሁ ያላቸው ወንዶች እንኳን ለዓለም አቀፉ የወንዶች ቀን በሰላም አደረሳችሁም። ይህንን ቪዲዮ ለእናንተ ጀግና ለሆኑ ወንዶች ሼር አድርጉላቸው ወይም አካውንታቸውን ሜንሽን አድርጓቸው። ጀግናውን አባታችሁን፣ ወንድማችሁን፣ ጓደኛችሁን በቃ ለቤተሰቡ ሳከርፋ እየከፈለ ላለ ወንድ በሙሉ እንኳን አደረሰ ስትሉ ይህንን ቪዲዮ ላኩለት። እጅግ በጣም ተች የሚያደርግ ነው። የወንድ ልጅ ስቃዩ ብዙውን እውነት ነው አልቅሶ እንኳን ችግሩን እንደ ሴት ልጅ መግለጽ አይችልም። የውስጡን በውስጡ ይዞ ሁሌም ቢሆን በውስጡ ያለቅሳል፣ ግን ውጭው ሁሌም ቢሆን ፈገግታን ተላብሶ ጠንካራ መስሎ ለመታየት ይፈልጋል። ግን በጣም በሚገርም ሁኔታ በተቃራኒው ማለት ነው። በሩን ዘግቶ የሚያለቅስ ብዙ ወንድ አለ። በአደባባይ ማልቀስ ስለሚፈራ ሼምም ስለሆነ እንደ ኢትዮጵያ በተለይ ወንድ ልጅ አያለቅስም እየተባለ ስላደገ እንግዲህ ከባድ ቤተሰቦቼ ለማንኛውም እንግዲህ ለምታከብሩት ወንድ በሙሉ ይህን ቪዲዮ ላኩለት። ህዳር 9 2018 ከቀኑ አምስት ሰዓት ከ15 ሀይሌ ጋርመንት ሀጫሉ መንገድ ላይ ምንድን ነው የተፈጠረው? ይህም ቪዲዮ ዩ እስኪ ተመልከቱ፣ ተመልከቱ። ግሬደር ነው ዶዘር ነው የሚባለው ግሬደር ብቻ ዶዘር ፍሬንም ቢብሎት በማረሻው መንገዱን ፍሬን ለመያዝ እየሞከረ ሂዶ የት ይው፣ እግዚአብሔር በሚያውቀው እንግዲህ ለትንሽ ነው ሲኖት ራቁም ቪትሷም የተረፈችው ማለት ነው። ለትንሽ ቤተሰብ እጅግ በጣም ከባድ አደጋ ነው። ቪትሷ ተነስታ ሮጠች፣ እንግዲህ እግዚአብሔር ያሳየች። ሹፌሩም ረዳቱም ዘለው ወረዱ። ፍሬን እንቢ ብሎት ነው። በማረሻው በማረሻው መሬቱን አኮ ቢሄድም ሊቆም አልቻለም። ከዛ ምን አደረገ? ኮሪደሩ እንትና ታክሲዎቹ የሚቆሙበት ኮሪደር ላይ ታክሲ ማራገፊያ እሱ ጋ ሂዶ አጋጭቶ የመብራት ሁሉን ምናምን አጋጭቶ ነው የቆመው። ከእንዲህ አይነት አደጋ መዳን ለሚጠብቃችሁ እንግዲህ፣ ድንገተኛ አደጋ በጣም አስፈሪ ነገር ነው። ሰሞኑን ሌላኛው መነጋገር የሆነው ጉዳይ ቤተሰቦች፣ እጅግ በጣም የሚያሳፍር ነገር ነው። ከህጋዊ ባሏ እንግዲህ ገንዘብ ተቀብላ ለውሽማዋ መኪና ገዝታለታለች። ይሄ በጣም የሚያሳፍር ነገር ነው። እሷ ራሷ ናት የተናገረችው። እስኪ እንስማው ብቻ። ከወንዶች ጉዳይ ዋና አዛዥ የወጣ ህግ አለ። ቪዲዮን ተከታትለን እንመለስ። የሰርግ ከዚህኛው ጋር ሁለት ዓመት ከኖረን በኋላ ማለት ነው። ከዚኛው ብሮስጄ ያኛው ስራ የለውም ነበረ። ለዚህኛው መኪና ገዛው ለራይድ እንዲሰራ። ለዚህኛው ለዚህኛው ለዚህኛው ከዋናው ባሌ ማለት ነው ብሮ ስጄ ለዚህኛው ማለት ነው ለዚህኛው ምትለው ሽመዋል ይበቃል። የሰርጓ ቀን ከመጡ እንግዶች መካከል አንዱን አየችው፣ እዛው ወደደችው። ከዛ ታገኘው ነበረ፣ ከባሏ ገንዘብ እየተቀበለች ለሱ ትሰጠው ነበረ ነበረ። በስተ መጨረሻም ገንዘብ ተቀብላ መኪና ገዛችለት። ይሄ ነው፣ እንዲህ ነው እየሆነ ያለው። ለዚህ ነው ሕይወትንም ማላማት፣ ለዚህ ነው ማትወድን ሴት እንዳታገባመለ። ከአሁን ሰዓት ጀምሮ ከወንዶች ጉዳይ ዋና መምሪያ የወጣ ህግ አለ ፍቅረኛ ዕድሜዋ ከሀያ አንድ ዓመት በላይ ሆኖ ገንዘብ ስጠኝ ካለች ሬድ ፍላግ። አንተ ወንድ ልጅ ነህ። ፍቅረኛ ነው፣ ምን እንደሚያስፈልጋት ታውቃለህ። የሚያስፈልጋትን ነገር በሚያስፈልጋት ሰዓት አድርግላት። ከዛ ውጪ እንደዚህ መጫወቻ ሆናለህ። ባንተ ገንዘብ ሌላውንም ነው የሚለው፣ ባንተ ገንዘብ ሌላው ነው የሚዝናናው። ነቃ፣ ደንገጥበል። ሰማኸኝ ዳጊ ወርተን እንግዲህ ትንሽ ዘና ያደርጋል ግን ሙሉውን እኔ ላይቭ ላይ ሪከርድ ተደርጎ የተለቀቀውን ሙሉውን ለመስማት እንደሞከርኩት ቤተሰቦች እሷ ማርያምን እናቴ ትሙት እያለች ደጋግማ እየማለች ነበር። እውነትሽን ነው እያለሱ ማለት ላይቭን ሆስት ያደረገው ልጅ እውነት መሆኑን ማመን እስኪያቅተው ድረስ እንግዲህ የተናገረችው ስቶሪ ትንሽ ይከብዳል እና እንደውም ሌላ ሶስተኛ ሰው ሁላ ወዳለች የሚገርማችሁ ነገር ባሏ አለ፣ ከዛ ይሄ መኪና የተገዛለት አለ፣ ደግሞ አሁን አዲስ እየጀነጀናት ያለ ስልክ ፕሌን ውስጥ የተዋወቀችው አንድ ሌላ ወንድ ደግሞ አለ ሶስተኛ። እና ሁለቱ ደግሞ ቀርተው አሁን የመጣው ደግሞ ቢሆን አብሮኝ ምንም አይመስለኝም እያለች ነው። በስሜት የምትነዳ ሴት፣ ለጊዜያዊ ደስታዋን ብቻ ወንድ እየቀያየረች አሁን የምታገኘውን ደስታ ብቻ፣ በዝሙት የሚገኘውን ደስታ ብቻ የምታሳድር ሴት ወይስ ምን አይነት ሴት ብላችሁ ይቺን ሴት ትገልጿታላችሁ ሀሳብ ስጡበት እጅግ በጣም አስደንጋጭ ነው ሰሞኑን በጣም የተዘዋወረ ነው ባይ ብዙ ሰው ሼር አድርጎልኛል ይህም ቪዲዮ እንግዲህ እንደምታውቁት ትዳር በጣም እግዚአብሔር የሚወደው ተቋም ነው ያንን ተቋም ደግሞ ሴጣን ለማፍረስ በጣም ብዙ ነገር ይጠቀማል እንግዲህ እሷ ምክንያት ብላ ያቀረበችው ለስድስት ወር ለአንድ ዓመት ባሌ ሌላ ሀገር ይኖራል ከሀገር ውጭ ነው የሚኖረው ለስድስት ወር ለአንድ ዓመት ቆይቶ ሲመጣ ነው የሚያገኘኝ በዛ ክፍተት ተፈጥሮ ነው እንግዲህ ሌላ ወንድ እየገባ ከእሷ ጋር ሌላ ታሪክ ውስጥ ማለት ነው የገባው። ኤን ዌይስ ግን በጣም ይሄ ከባድ የሆነ ነገር ነው። ግን እናንተ የምትሉትን በሉ። ለማንኛውም ወደ ሌላኛው ቪዲዮ እንለፍ። ዳናይት መግብ ያደረገችው ጫማ ምን ያህል ውድ ነው? እስኪ ሰምተን ነው ማለት ጋይስ፣ ዘንድሮ ማንሰማው ጉድ የለም። ይህን የዳናይት ጫማ አላየነውም እንዳትለኝ ብቻ ጋይስ፣ በጣም ነው የሚያምረው። እሷ ሳተንቶፕ ጂንስ እና በሳተን እንደገና የተሰራ ጫማ አርጋ ነው ብቅ ያለችው። በጣም ቆንጆ አርጋ ነው ስታይል ያደረገችው። የጂንስ እና የጫማው በተለይ በጣም ደስ ይላልና ሳተን ቶፓ ላይ ነው ፎክስ ማድረግ የፈለገችው። እኔ ግን ሐሳቤን የሳበኝ ጫማው ነው። እስኪ ስለዚህ ጫማ ትንሽ ልበላችሁ። ዲዛይነሩ ክሪስቲያን ላቦቴን፣ ሉቦቴን፣ ላቦቴን፣ ሉቦቴን፣ ሉቦቴን፣ ላቦቴን፣ ሉቦቴን፣ ሉቦቴን ጉጂ እንዳለችው ሙድ እንዳትይዙብኝ ብዬ ክርስቲያን ሉቦቴን ይባላል። ፈረንሳዊ ዲዛይነር ነው። የሚታወቀው ደግሞ ቋቋ ጫማዎችን በመስራት ወይም ደግሞ ሂል ጫማዎችን በመስራት ብዙ ጊዜ የሚሰራቸው ሂል ጫማዎች ሻይኒ ናቸው እና ደግሞ ቀይ ሶል አላቸው። ለየት የሚያደርገው እሱ ነው። ሻይኒ እና ቀይ ሶል ያላቸው ሂል ጫማዎችን በመስራት ቋቋ ጫማዎችን በመስራት ነው የሚታወቀው ክርስቲያን ልቡቲን። ይሄ ጫማ ስንት ብር ያወጣል ወደሚለውን ን ይሄ ጫማ እንግዲህ ፖሽ ማርክ ላይ ያለ ፖሽ ማርክ ላይ በዲስካውንት 700 ዶላር ይባላል። ሌላ 700 ዶላር በዲስካውንት እየጨመረ ነው የሚለው። ስለዚህ ለሞራላችን ሲባል 700 ዶላሩ ላይ እናቆማለን። 700 ዶላር በቅናሽ ላይ ደግሞ በኢትዮጵያ ደምሩት ከ400 ዶላር እንደዛ ይገኛል ማለት ነው። ስለዚህ ያረጋችሁ ጫማ ይሄ ጫማ በፍላትም አለ። በፍላትም በጣም ነው የሚያምረው። ካለርፉል የሆነ ሳትን ጫርቅ ነው ፊኒሺንጉ። በጣም ፌሚኒን የሆነ ይታ ይሰጣል። በጣም ያምራል። ከጂንስ ጋር ካዥዋል አለባበስ ጋር ቆንጆ አርጋ ነው ስታይል ያደረገ ትክክለም ይሆናል። እንደገና ደግሞ ለየት ተላለ ዝግጅትም ተደርጎ መሄድ የሚችል ጫማ ነው። በኛ ሀገር ስንመነዝረው መቶ ስምንት ሺህ አራት መቶ ብር ይመጣል ማለት ነው። በባንክ ዶ የምሰራ የፋሽን ፍላጎት እና ኢንተረስት ላላቸው እንዲሁም የፋሽን ኢንፎርሜሽን አመሰግናለሁ። እዛ ጋር በድህነት አንዱ ሚስቴን ማዘነጥ አቅቶኝ እናንተ ቀድማችሁ ሚስቴን እንደዚህ ስላረጋችሁልኝ አመሰግናለሁ። ገንዘብ አቅም አንሶኝ እንጂ እኔ ሚስቴን ከዚህ በላይ ባሳምራት እና ባንቀባራት ደስ ይለኛል እያለ አይታችኋል፣ እንባ እየተናነቀው ሲያወራ እዚህ ጋር ደግሞ የመቶ ምናም ሺህ ብር ጫማ ይመቻት። ግን ብራንዱ ያበደ ነው። ዋጋውም እንደዛው ያሳብዳል ለማለት ነው። ኤኒዌይስ ግን ለምንድን ነው ያመጣውላችሁ ይሄን? እንደዚህ የሚለበሳል ለማለት ነው አቅም ያለው ሰው እንዲህ የሚለብሳል ለማለት ነው ቤተሰብ እንዳታዝኑብኝ እውነት ቤተሰብ እንግዲህ ወደ ቀጣይ ቪዲዮ ደግሞ ስናልፍ ዳኒና ጽጌ እናገኛለን ዳኒና ጽጌ እንግዲህ በጣም ሲፋየቱበት የነበሩ ማለትም በቃ እንዲህ ሲተናነቁበት የነበረው ጉዳይ ዳኒ ሌላ ሴት አስረገዘ የሚለው ነበረ ው በመጨረሻም እርግዝናው ውሸት ሆኗል እስኪ ይህም ቪዲዮ ይዩት እርጉዝ አደለችም

እንዳያችሁት ነው፣ እርጉዝ አይደለችም በዶክተሮች ተረጋግጧል። እንግዲህ ቤተሰቦች እኛ እኮ ብለናል ከምኔው ተጀምሮ ከምኔው ተረገዘ የሚለው ነገር መልስ ይፈልጋል ብለናል አ ቀድመን ቀድመን ብለናል። እንሆ ዛሬ ቀኑ ደርሶ የዳኒ አዲሷ ፍቅረኛው አላረገዘችም። ስለዚህ ጽጌ ነፃ ወጥታለች። ኤኒዌይስ ግን ዳኒ እየሄደ ሴት በያዘ ቁጥር ጽጌ እየዞረች የምታስመረምረው ነገር ትንሽ ሞራል ይነካልና ለጽጌ እውነት እኔ በጣም ተሰማኝ። ለጽጉ ተሰማኝና እና ጽጉዬ አይዞሽ በየሄድሽበት ሆስፒታል ለሆስፒታል እየዞርሽ የዳኒን ሴቶች ማስመርመር ከባድ ነው ለአንቺ እውነት ለመናገር እና ቤተሰቦች እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ለማንኛውም ዳኒ ነፃ ወጥቷል። ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደለ? ብዙ ጊዜ ሁላችሁም እንዳያችሁት፣ በጣም ቆንጆ የሆነ ኢንተርቪው ነበረ። አብለሰት ያው ብዙም አላወራችም እንዳያችኋት። እሱን ለማዳመጥ የሞከረችው እንደዚህ ነው። እንግዳ ከጋበዛችሁ ሁሌም የእንግዳውን ሀሳብ ማዳመጥ አለባችሁ እያስባለሁ እኔ። መጠየቅ ያለበትን ጥያቄ ይጠይቃላችሁ፣ ከዛ በኋላ እሱ ደግሞ ሲመልስ፣ ጸጥ ብላችሁ ለማዳመጥ ነው መሞከር ያለባችሁ። ለምን ሀሳቡን ከቆራረጣችሁበት የእንግዳውን ተቆራርጦ ወደ ሌላ ነገር ነው የሚቀየርበትና ማንም ሰው የተናገረውን ነገር ሊረዳው አይችልም፣ አንድ ሰው ሀሳቡን የምትቆራርጡበት ከሆነ ማለት ነው። እንደዛ ብዬ ነው እንግዲህ እኔ የማምነው። ዛሬ ላይ አምለሰት ያደረገችው ነገር በጣም ጥሩ ነው፣ አዶናይ በማቅረቧ ብቻ እንግዲህ። ከዚህ በኋላ በጣም ብዙ ሰብስክራይብ እንደምታገኝ አልጠራጠርም። በደንብ ተወዳጅነትንም እያገኘች ነው ያለ ነው። እንደምንሰማው ከሆነ እንግዲህ ከዚህ ቀደምም ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ለብዙ ጊዜ ያው ሰይፉ በሾው ላይ ግዴታው፣ ስራው ስለሆነ እንግዲህ ለቴዲ አፍሮ ሙዚቃ በለቀቀ ቁጥር ሊሆን ይችላል ወይ ደግሞ አንዳንድ ስራዎችን በሰራ ቁጥር የራሱ ሾው ላይ ስራው ስለሆነ ግዴታ ሙዚቃዎችንም ይጋብዛል። ስለ እሱም ደግሞ ስሙን በተደጋጋሚ ሲያነሳ እንሰማለን። ነገር ግን ሁለቱ እንደማይግባቡ እንሰማለን። በትክክል በምን አጋጣሚ እንደሆነ ግን አናቅም ሁላችንም። ሰይፉም ደግሞ በዚህ በፊት በነገር ጠቅ ሲያደረገው ሰምተናል፣ በአሽሙር ጠቅ ሲያረገው ሰምተናል አዶናይን። አሁን ላይ ደግሞ አምለሰት ሙጬ አዶናይን በመጋበዟ እንግዲህ ከዚህ ጉዳይ ጋር እያያያዙት ነው ያሉትና የጠላት የጠላት ወዳጄ ነው በሚል ምናምን ብዙ ሰዎች እያገናኙት ይገኛሉ። እኔ ከዚህ በኋላም ቢሆን ሰይፉ እሱን መረዳት ከሞከረ ትክክለኛ የመረዳት አቅም አለው ብዬ አስባለሁ እውነት ለመናገር ሰይፉ ፋንታሁን ተረርቶት ገብቶት ከዚህ በፊት ሀሳቡን ሳይረዳው እንኳንም አላቀረበው ነው የምለው እውነት ለመናገር አሁን ግን ከዚህ ኢንተርቪው በኋላ ገብቶት ተረርቶት ሀሳቡን ከተረዳው በኋላ ከዚህ ቀደም የነበረውን ሀሳብ ቀይሮ አዶናይንም በእንግድነት ይጋብዘዋል በክብር ብዬ አስባለሁ አይሆፕ እንደዛ ብለን ሁላችንም እናስባለን ቤተሰቦች እንግዲህ አዶናይና አመለሰት እጅግ በጣም ደስ የሚል ቆይታ አድርገዋል። እሷም እንግዲህ ተማይ በጣም ቫይራል እንደምትወጣ እንግዲህ እርግጠኞች ነን ሁላችንም ማለት ነው። ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ ስጡበት።